ኪራ ብቻ ነኝ። ኪራ ሊሊጠለኝ አይችልም። በቃ በቃ ኪራ ይወደኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ቲዩብ ተከታታዮች፣ በእያላችሁበት ሰላማችሁ ብስት ይበል። በተለያዩ ዓለም ዳርቻ የምትኖሩ ውድ ሀገሬ ልጆች ሁሉ ሰላም፣ እግዚአብሔር ይመስገን፣ ጋ ሁሉ ሰላም ነው። እንግዲህ ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። የጽናት ድራማ አጓጊና መሳጭ እየሆነ መጥቷል ማለት ነው። በጉጉት የምንጠብቀው የጽናት ድራማ አሁንም እንደቀጠለ ነው። እንግዲህ ለቻናላችን አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ አበረታቱን እንዲሁም የደውል ምልክት ማብራቷን እንዳዘነጉ። እንግዲህ በባለፈው ክፍል እንደተመለከት ነው ኪራ ሁሉን ነገር አስተካክሎ አዘጋጅቶ ጨርሷል። ያው ከአንድነት ጋር በመነጋገር ሁሉን ነገር አዘጋጅተዋል። አንድነትም ስለ ኪራ ያለውን ነገር ዝርዝር አድርጋ በመናገሯ እፎይታ ተሰምቷታል። አሁን ላይ እንደሷ ደስተኛ አልነበረም ማለት ነው። እንግዲህ እቅዳቸው በተሳካ ሁኔታ እየሄደ ባለበት ሰዓት፣ እንግዲህ ጊዜውና ሰዓቱ ደርሶ ቤቲን ሰርፕራይዝ ሊያረጓት ቢፈልጉም ሆ እሷ ግን ቀድማ ሰርፕራይዝ አርጋቸዋለች። ምክንያቱም ቤቲ እብደት ጀምሯታል ማለት ነው። ኪራ ያለውን ነገር ስለ ጽናት እንድታይ ፊት ለፊት ቢያቀርብም ነገር ግን እንዳስበው ነገሮች ይሄዱ አይመስልም። ቤቲ እንደገና አዲስ ድራማ ፈጥራለች ወይም ደግሞ አብዳለች በዚህም እንግዲህ ምህሩም በቃሽ ቤቲ ድራማ ሽን ቁሜ ይበቃሻል ከዚህ በላይ በማለትም እየተናገረቻት ይገኛል ቤቲም ቆይኪራ እኔ ላንተ ፍቅር አንስሼ ነው እኔ ላንተ ስንት ወንኩ ስራዬን አልተኩም ቤተሰቤን አልተኩም ስንት ነገር ተኩ ኔ ላንተ ለምንድን ነው በአንተ አይን መታየት ያቃተኝ እኔ ላንተ በአንተ ለመፈቀር ምን ያንሰኛል በማለትም እየተናገረች ነው ጽናትም በቃ እንግዲህ በማለትም ስትናገራት፣ አረባ ቅሽ አንቺ ትላንት ከገጠር መጥተሽ ስንት ዓመት የገነባሁትን ፍቅር ስታፈርሺ ዝም ብዬማ ማላይሽም? ትላታለች ጽናትም። አንቺስ ገና በሆዴ ላልተፈጠረው ልጅ ሳታዝኝ ልጄን የገደልሽው? በማለትም ትላታለች። ከእኔ ቦታ ብትሆኚ ከዚህ በላይ ታደርጊያለሽ በማለትም ትመልስላታለች። ኪራም ቤቲ በቃሽ፣ ከዚህ በላይ በቃሽ፣ አለ ውጪ ከቤት ብሎ ሲያባረራት፣ እሷ ግን በፍጹም ከቤት አልወጣም ኪራ የእኔ ብቻ ነው፣ እኔም የኪራ ነኝ፣ ከኪራ ማንም አይለየኝም እያለች እያበደች ይገኛል። አንዴ በሳቅ አንዴ በለቅሶ እየቀወጠችው ይገኛል ማለት ነው። እናም በጣም ታሳዝናለች። በጣም የሚያሳዝን ክስተት ነው የተፈጠረው። ይሄን ይመጣል ብላ ይሄ ነገር ይደረጋል ብላ ቤቲ በፍጹም አልጠበቀችም ነበረ። ሆኖም ግን የኪራ እቅዱ ይሄንን ይመስላል ማለት ነው። እንግዲህ አንድነትም ለጽናት ላደረግሽ እኮ ለሰራሁት በደል ሁሉ ይቅርታ አድርግልኝ፣ በማለት ጉልበቷ ስር በመንበርከክ አንድነት ጽናትን ሁሉንም ይቅርታ ጠይቃለች ማለት ነው። ጽናትም ይቅርታ አድርግልሻለሁ ወደሽና ፈቅደሽ አይደል ነው የሚያደርግሽው ለልጅ ሲባል ከዚህ በላይ መስዋዕት ይከፈላል፣ በማለትም እንግዲህ አንድነትን ይቅርታዋን ተቀብላታለች አንድነትም እንግዲህ ያው ተረድታ የራሷን እፎይታ ተቀብላለች። ልጇንም ከዚህ በኋላ በፍቅርና በደስታ ለማሳደግም የራሷን ነገርም ለመስራት ወስናለች ማለት ነው። እና በዚህ መሀል ቤቲ አሁንም እየጮች ነው። አልወጣም ከዚህ ኪራይ የኔ ብቻ ነው፣ ኪራይ እዚህ ተቀመጭ ብሎኛል፣ አልሄድም እያለችም እየጮች ነው። አንዴ በየሳቀች አንዴ እያለቀሰች በቃ ሁሉንም ግራ አጋባቻቸው ናሁምም ተጨንቋል የጽናትም ጓደኛ በጣም ተጨንቃለች ምህሩ በጣም ተጨንቃለች እንዲሁም ጫይምሯ መንፈሷ ስለሚጨነቅ የባሰ የቤቲ ነገር ጭንቀትን ፈጥሮባታል ማለት ነው ከዛ በዚህ አጋጣሚ እንግዲህ አንድነት ቤቲ ተነሺ፣ በቃ እንሄድ ተነሺ በማለትም ስታስነሳት በፍጹም እኔ ከየትም አልሄድም ከዚህ ከኪራ ውጭ የትም አልሄድም፣ ኪራ እዚህ ተቀመጭ ብሎኛል፣ እኔ ኪራ ብቻ ነኝ፣ ኪራ የኔ ብቻ ነው በማለትም አሁንም እየለፈለፈች ይገኛል ማለት ነው። እንደምንም አንድነትም እባክሽ ቤቲ ይበቃል፣ ተነሺ በማለትም ጽናት ቤቲን ይዛት ወደ ውጪ ወታለች ማለት ነው። እንግዲህ ሁሉም ተጨንቀዋል። በዚህም መሀልም እናሁምም ብድግ በማለት ጥሏቸው ይወጣል። እንግዲህ ምህሩም ተከትላው ትሄዳለች። የጽናትም ጓደኛ እንደዚሁ ጥላቸው ትሄዳለች። ጽናት እና ኪራ በመጨረሻ ቀርተው ነበረ። ሆኖም ግን ጽናት ኪራን ጥላው ወደ ውጪ ወታለች ማለት ነው። እንግዲህ ኪራ በጣም ተጨንቋል። ይህ ነገር ይፈጠራል፣ ይህ ነገር ይደረጋል፣ ይህ ነገር ይከሰታል ብሎ በጭራሽ አላሰበውም። ምክንያቱም የቤቲን ጨካኝነት፣ የቤቲን በጽናት ላይ ያደረገችውን ነገር ለማጋለጥ ነበር ይህን ሁሉ ነገር ያዘጋጀው። ሆኖም ግን በስተመጨረሻ ሰርፕራይዙም ተበላሽቷል። በእርግጥ ጽናት እውነቱን ብትረዳም እውነቱን ብታውቅም፣ ነገር ግን የቀለበቱ ሰርፕራይዝ ተበላሽቷል ማለት ነው። እንግዲህ ኪራም እንደዚህ እየተጨነቀ እያሰበ እያለ ነው ማለት ነው ድራማው ያበቃው። ውዶችዬ፣ እንግዲህ የቤቲ ነገር በጣም ያሳዝናል። እዚህ ደረጃ ላይ ትደርሳለች፣ እዚህ ሁኔታ ላይ ትሆናለች ብሎ ማንም ያስበም ማንም ያለመው አልነበረም። ሁሉም እንግዲህ ውሸታምነቷን እና አረመኔነቷን ለማጋለጥ ነበረ አብረው ሲተባበሩ ሲሰሩ የነበረው ማለት ነው። በነገራችን ላይ ለቤቲ እንደዚህ መሆን ተጠያቂው ሁሉም ናቸው ነው የምለው ኪራ ብቻ አይደለም። ኪራ በእርግጥ ትልቁን ሚና የተጫወተው እሱ ነው። ከመጀመሪያ ፍቅር ፍቅር ባያጫውታት ቦታዋን እንድታቅ ቢያደርግ፣ ነገሮችን ቢያስተካክል፣ ተስፋ ባይሰጣት እች ልጅ እዚህ ጋር ለመድረሷ አትበቃም ነበረ። እንዲሁም ሌሎቹም ከማሸሽ ከመግፋት፣ በፍቅር ቢቀርቧት በቃ አንቺ የራስሽን ሕይወት ኑሪ፣ ሌላ ሕይወት መስርቺ ብለው ቢያበረታቷት እች ልጅ እንደዚህ አይነት አረመኔነት እንደዚህ አይነት ጭካኔ ውስጥ አትገባም ብዬ አስባለሁ። እንግዲህ ያው ሁሉም በዚህ ምክንያት የተጸጸቱ ይመስላሉ። በነገሯ ቢበሳጩም ግን አሁን ላይ ባለችበት ሁኔታ ላይ በጣም የተሰማቸው ይመስላል። ምክንያቱም የሰው ልጅ እንደዚህ ሲሆን ሲያዩ በጣም ከባድ ነው ማለት ነው። ውዶቼ፣ እንግዲህ ያው ለዛሬ ይዤላቸው የቀረብኩት ይህን ይመስላል። የጽናት ድራማ ቀጣይ ምን ይሆን ይሆን? የቤቲስ ሁኔታ እንዴት ሆን ይሆን? እውነትም ቤቲ ድራማ ነው እየሰራች ያለችው ወይስ የእውነት አበደች? ይህንን መጨረሻ ቀጣይ ክፍል የምንመለከት ይሆናል። ጽናትና ኪራስ ምን ይሆን ይሆን? ምን ይፈጠር ይሆን በሁለታቸው መሀል፣ ጽናት በቤቲ እንደዚህ በመሆን መሆን ኪራን ተጠያቂ ታደርገዋለች ወይስ ያለውን ነገር ተረድታ አብረው ይሆን ይሆን የሚለውን አብረን በቀጣይ የምንመለከት ይሆናል። የናሆምና የምህሩስ ነገር እንዴት እየሄደ ነው? ምህሩ አሁንም መሸሽን መርጣለች። ናሆም ግን እባክሻ አትሽሺ እያላት ይገኛል። ምህሩም እንዳል ጎዳ ፈርቼ ነው፣ እኔ ታማሚ ነኝ እያለችው ነው። እሱም በቃ ወደ ኋላ ተመልሰ ማውራቱ አይጠቅምም፣ ምህሩ አሁን ላይ ያልባለ ነው ነገር ደስተኛ ንሁን እኔ ሁሌም ደስተኛ ላድርግሽ ነው ያልኩት በማለትም እየመልሰላት ነው። እሷ ግን ሁለት ልብ ሆናለች። ነገ ቢያጣኝ ልቡ ቢሰበርስ በማለትም ፍራቻ ይመስላል። እንግዲህ ሁለቱ ነገርም ምንድን ይሆናል መጨረሻው? አንድነትስ የራሷን ሕይወት መስርታ ከልጇ ጋር ደስተኛ ሆና ትኖር ይሆን የሚለውን አብረን የምንመለከተው ይሆናል። እንግዲህ ውዶችዬ አብራችሁን ስለቆያችሁ፣ አብራችሁን ስላላችሁ ከልብ ከልብ አመሰግናለሁ። አብሮነታችሁ ሁልጊዜም አይለየን እላለሁ፣ ማለት ነው። እንግዲህ ለቻናል አዲስ የሆናችሁ በድጋሚ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ እንግዲህ ቸር ሰንብቱልኝ። ኢትዮጵያ ሀገራችን ሰላም ያደርግልን። በያለንበት ፈጣሪ አምላክ የጥብቅ ጥበቃው ምህረት፣ ቸርነቱ አይለየን ማለት ነው። እንግዲህ ውዶችዬ ለነበረን ቆይታ በጣም አመሰግናለሁ። ለድምጽ ጥራቱ ይቅርታ ጠይቃለሁ። እንግዲህ ያው የጽዋት ድምጽ ያዝ እያረገኝ ነው። ጉርምስናው መጣ መሰለኝ ድምፄን ያዝ እያረገኝ ነው ማለት ነው። ውዶችዬ ይ እንግዲህ የፅናት ድራማ አንዴም ስናዝንበት፣ አንዴም ስንደሰት እዚህ ላይ ደርሰናል። ቀጣይ ደግሞ ምን ይዘውልን ይመጡ ይሆን ምን ይፈጠር ይሆን በሚለውም በጉጉት የምንጠብቀው ይሆናል። እስከ መጨረሻው አብራችሁን ስላላችሁ አመሰግናለሁ። ቸር ሰንብት። ወዳችኋለሁ። ባይ ባይ።